ልጆቻችንና እኛ በአሜሪካ። እውነተኛ ታሪክ። ተራኪ ቤቴሌሄም ሰለሞን። ትረካውን ይከታተሉ። ባልና ሚስቱ በአጭር ትውውቅ ነው ወደ ትዳር የገቡት። ሳይጠናኑ ወደ ትዳር በመግባታቸው ይሁን፣ በገንዘብ ይሁን፣ ፍቅር በማጣት ይሁን፣ በማያውቁት ነገር ብቻ ጭቅጭቃቸው እረፍት የለውም። ባልና ሚስቱን ከትውውቅ እስከ ጋብቻ ድረስ እያደረሱት የቅርብ ቤተሰቦች በየአጭር ርቀቱ እየተጠሩ በተደጋጋሚ ሽምግልና ይቀመጣሉ። ቅናተኛ ነው፣ ወጣሽ ገባሽ ያበዛል፣ ሚስት የምትሰጠው ምክንያት ነበረ። ባል በበኩሉ እኔ ወደ ስራ ሲሄድ ስልኳ በየቀኑ ይዘጋና ልመጣ አካባቢ ይከፈታል። በድንገት እቤት ከመጣሁም አላገኛትም። ስለዚህ የተደበቀ ምስጢር አላት፤ ነው ጸቡ። ስልኬ አይሰራም ችግር አለበት ነበር መልሷ። ለዚህም ሽምግልና የተቀመጡት ሰዎች አስታራቂ ሐሳብ ብለው ያቀረቡት ስልክሽ ችግር ካለበት አዲስ ስልክ ይገዛልሽ ነበር። ተገዛ። ችግሩ ግን አሁንም አልተቀረፈም። በዚህ በከፋ ጭቅጭቅ መሃል ያፈሯት የ14 ዓመት ልጃቸው ኤልሻዳይ ከትምህርት ቤት በኋላ ወደ ቤት መምጣትን በፍጹም አትፈልገውም። የጭቅጭቁ ተቋዳሽ ላለመሆን ስትል እናቷ ቁጣን ታበዛለች እንጂ አታዳምጣትም። አባቷ አንድ ልጁ ስለሆነች አብዝቶ ፍቅር ይሰጣታል። ከስራ ወደ ቤት ከመጣ በኋላ በሚኖረው ጊዜ ቅርጫት ኳስ ያጫውታታል። አባትና ልጅ ብዙ ጊዜ ወሬን ያወራሉ። የወደፊት እቅዷን ጨምሮ ምስጢርም ሲኖራት የምታካፍለው ለእርሱና ለርሱ ብቻ ነው። ለልጄ ስል ነው እዚህ ቤት የምኖረው የሚል ተደጋጋሚ ምክንያት ይሰጣል አባት። ጸብ ኑሮ ሽምግልና ሲቀመጡ እያደርግን ሚስት መፍትሄው መለያየት እንደሆነ በዚህ ከቀጠሉ ነገሮች ከርመው ነፍስ መጠፋፋት ውስጥ መግባት እንችላለን። በቃኝ ባለችው መሰረት ባለም ተስማማና ተለያዩ። ልጃቸው አባቷ ጋር ለመኖር ብትፈልግም እናት ፍቃደኛ አልሆነችም። በብዙ መንገድ ሊያሳምናት ቢፈልግም ፍቃደኛ ልትሆን ስላልቻለች አባትና ልጅ ተለያዩ። አባት ትዳሬን ፈትቼ እዚህ እስቴት ወይም ግዛት ውስጥ አልቀመጥም ብሎ ስለወሰነ የኖረበትንና ሀብት ያፈራበትን ሜሪላንድን ለቆ ኦሃዮ ግዛት ቤተሰቦቹ ወዳሉበት ጠቅልሎ ገባ። በዚህ መሃል ነው እንግዲህ የእናቷ ፍቅረኛ ጠቅልሎ እቤት የገባው። እሱ እቤት ገብቶ አብሮ መኖር በጀመሩ በዓመቱ ወንድ ልጅ ከተወለደ በኋላ ጭቅጭቅ የለመደው ቤት ወደ ቀድሞ ቦታው ተመለሰ። ጭቅጭቁን ለመሸሽ ከጓደኞቿ ጋር ማምሸት ያበዛችውና ትኩረት ያልተሰጣት ኤልሻዳይ እስ እያለች ወደ አልኮልና አደንዛዥ እጽ መጠቀም ውስጥ ገባች። ልክ አስራ ስድስተኛ ዓመቷን የምታከብር ቀን አባቷ አዲስ መኪና ገዝቶ በሹፌር እቤታቸው በር ላይ አቁሞ ሰርፕራይዝ ሲያደርጋት ለአንድ ቀን እንኳን መኪናዋን እንዳታሽከረክር ያልፈቀደላት እንጀራ አባቷ የራሱ መኪና ስላልነበረው በሚል ምክንያት ነጠቃት። እናቷ ለራሷም ስለምትፈራው ልትከራከርላት አልቻለችም። አምባገነኑ እንጀራ አባት ሲያሻው አምሽቶ ሲያሻው አድሮ ሲመጣ የት ነበርክ የሚለው ሰው ከቤት ውስጥ የለም። ለሽምግልና እዚህ ቤት አብዝተው ይመጡ የነበሩት ሰዎች እርሱ እዚህ ቤት ከገባ ቀን ጀምሩ ድርሽ ብለው አያውቁም። ገቢያቸው የኤልሻዳይ አባት ለልጁ ማሳደጊያ በሚልከውና ምድር ቤቱን እያከራዩ ቢሆንም እነዚህ መረጃዎች ሁሉ ለአባቷ እንዳትናገር ማስጠንቀቂያ የሚሰጣት ኤልሻዳይ ያየችውን ሁሉ ባላየ ታልፈዋለች። በዚህ ቀንና በዚህ ሰዓት የልጄን የኤልሻዳይን አስራ ሁለተኛ ክፍል ያጠናቀቀችበትን ምክንያት በማድረግ በሚኖረኝ እራት ግብዣ ላይ እንድትገኙልኝ ብሎ አብዛኛዎቹን ወዳጆቹንና ዘመዶቹን በላከው ቴክስት መልእክት አሳውቋል። እልሻዳይ የግብዣው ቀን እየተቃረበ ሲመጣ ላለፉት ሁለት ዓመታት ወደ ትምህርት ቤት ሄዳ እንደማታውቅና ትምህርት እንዳቋረጠች አሳወቀችው። ከልጁ ጋር በነበራቸው የስልክ ልውውጥ ልትገባበት ስለነበረው ዩኒቨርሲቲና ተጨማሪ እቅዶቿን ታውራው እንጂ ትምህርቷን ታቋርጣለች ብሎ አስቦትም አያውቅ ነበር በግብዣው ላይ እንዲገኙ የተጠሩ ሰዎች እንዳይገኙ በድጋሚ ቴክስት እያደረገ ይቅርታ ከጠየቀ በኋላ ወደ ሜሪላንድ በተመለሰ ጊዜ የአደንዛዥ ዕፅና የአልኮል መጠጥ ተጠቂ የሆነችውን ልጁን አግኝቶ ጥፋተኝነት ተሰምቶታል። ነገሮች ካሉበት ማስተካከል እንዳለበት ስለተሰማው አስራ ስምንት ዓመት የሞላትን ልጁን ይዞ ኦሃዮ ሪሃብ እንድትገባ አደረገ። የባልና ሚስት ጭቅጭቅና መለያየት ቀጥተኛ ተጎጂ የሆነችው ልጃቸው ዛሬ ጮክ ብሎ የሚና ገር ሰውን ድምፅን እንኳን መታገስ አትችልም። ብስጩ ነጭናጫ ለምንም ነገር ግድ የሌላት ልጅ ሆና ነው አባቷ ያገኛት። ከልጅነቷ ጀምሮ በቤት ውስጥ ሰላም የሚባል ነገር ስላልነበረ ከዛም ሲያልፍ እናትና አባት ሲለያዩ እናት ልጄን አስቀራለሁ ብላ ከአባቷ ስትነጥላት በየወሩ ለማሳደጊያ ብሎ ጠርቀም ያለ ብር እንደሚልክ በማሰብ እንደሆነ አላገናዘበም ነበር። አባት ራሱን ማሸሹን እንጂ ልጁ ላይ ይህ ሁሉ ነገር ይከሰታል ብሎ አላሰበበትም። ሲቀጥል በእንጀራ አባት ይደርስባት የነበረውን በደል መቋቋም ቢያቅታትም እናቷ ስለማትከላከልላት ጎዳና እስከ ማደር ደርሳ እንደነበረም ያወቀው ከረፈደ በኋላ ነበር። በውበቷ ትመካ የነበረችው የቀድሞ ባለቤቱ ጀማሪ ጸሐፊ የቸከቸከው ደብተር የመሰለው ፊቷን ተመልክቶ የአሁኑ ባለቤቷ ምን አይነት አስቸጋሪ ሰው እንደሆነ መገመት አላስቸገረውም። ለልጁ የገዛላትን መኪና ተረክቦ ለግብረ ሰናይ ድርጅቶች ከሰጠ በኋላ ልጁን ብቻ ሳይሆን የቀድሞ ሚስቱን ማዳን ስለፈለገ ትምህርት መማርና ራሷን መለወጥ ስለፈለገች የትምህርት ቤት ከፍሎላት ልጁን ይዞ ከመሪላንድ ግዛት ወጣ። ከዛ በኋላ የነበረውን ጊዜ ሁሉ ለልጁ መስዋዕትነት ከፍሎ ውጤታማ አደረጋት። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።